ወርቁ ጠፋ፣ እርስ በእርስ ተጣሉ። ወይ ጉድ! እህቴ ሩታ ላይ ከባድ ሴራ ተጠንስሷል። ትላንት አይተሻል አይደለ? የአራመቱ ሺ ወርቅ የመሰለ በር ላይ ወርውሮት ሲወጣ በሩ አልተዘጋም ነበረ። ከሄደ በኋላ ደውሎ ወርቁን አንድ ሺ ውን ወርውሬው ሂጅ አለው አላት። እሷም እልህ ይዟት ዝም ብላው ነበረ። ዛሬ ወርቁ ቢፈለግ ጠፍቷል፣ ጭራሽ ተበጣበጡ። ጉድ ነው። የእነዚህ ልጆች መጨረሻ ነው ያማረኝ። ወርቁን ማን ወሰደው? ካሜራማኑ ወይስ ኤርሜላ ወይስ ማ ወይስ ደግሞ የአብርሽ ጓደኞች? እሺ እዚህ ጋር ማን ነው የሚጠረጠረው? ከባድ ነው። የእነሱ መጨረሻ ነው ማየት የናፈቀኝ። እሺ ድበሽ ዘንጪ አንቺ ኮ አላማሽ ተሳክቷል። አው እንደዚህ አውደልዲ ቂጥሽን በቂጥሽ አይደል የምታስቢው? ዞ ታ ዙሪ ዙሪ በደንብ አድርገሽ እነዚህን ልጆች መበጣበጥ ነበር የፈለግሽው። አላማሽ ተሳክቷል። ሽክበይ እነሱም ሞኝናቸው አንቺን አስገብተው ይፋለማሉ። ጓድ ጓድ ቤተሰብ ችግር ተፈጥሯል። እንዲህ በመጀመሪያ ማለት ነው አብረሽ፣ አንተ እየተዋረድክ መች እንደሆነ ታውቃለህ? አማች ግቢ ውሽማህን ይዘህ የመጣህ ቀን ነው። ገባህ አማች ግቢ ሩታ አመነችም አላመነችም ሩታን ማሳመን የምትችለው እህቶቿን ይዘህ ቤተሰቧን ይዘህ ሪል እንደሆነ ደረሰኝ አሳይተህ ወይም ደግሞ የምትወደውን ጓደኛ ይዘህ መተህ ነበረ ማሳመን የነበረብህ አንተ ግን የአይን ድርቅና ድርቅና ማለት ነው እዚች ጋር ሚዲያ ላይ ከሄርሜላ ጋር እየተጠረጠርክ ነው የምታደርጋቸው ቲክቶክ ላይ የምትለቃቸው ቪዲዮ ሄርሜላ ውሽማህ እንደሆነች እያስረዳ ነው ገባህ ነገር ግን አንተ እሷን ይዘህ አማች ግቢ እየመጣህ ቀን ያኔ የተዋረድከው አሁን ደግሞ ወርቁ ጠፋ እየተባለ ነው ሚሰው የአራት መቶ ሺህ ብር ወርቅ እንግዲህ አይታችኋል አብረሽ ተናዶ ጨንቧ አድርጎት ወጣ መንገድ ላይ በር ሳይዘጉ ወጡ። አሁን ወርቅ ጠፋ ሊሉን ነው። እኛ ማለት ነው እኛ እኛ ተው ጉዳችሁን አናውጣ። እኛ እናንተ የሚከታተል ሰው እርስ በርስ አዘጋጅተናል፣ እኛ ግሩፕ አዘጋጅተናል። እናንተ የምትለቁት ነገር ሁሉ ምን እንደሆነ እናቃለን። ገባ። ነገር ግን ሁሌም ከዚች ከአራሷ ጎን እንቆማለን ማለት ነው። በመጀመሪያ ደረጃ ወሽማህን ለምንድን ነው አማች ግቢ ይዘህ የመጣኸው? ይሄ ትልቅ ውርደትና ቀሌት ነው። እሺ፣ ሲቀጥል ደግሞ ወርቅ እኔ እኮ ማታም ተናግሬ አለው ወርቅ ያ 1000 ብር ያ 1000 ድርሃም ለምሳሌ ያ 40 ሺህ ብር ወርቅ ራሱ በክብር ነው የሚሰጠው። አንተ ግን እቺ ብልቃጥ የምታክል እቃ ይዘህ ሶል ሶል እያልክ መጣ ማለት ነው ህዝብ ሩታን ለማስረገጥ። አዎ ህዝብ ሩታን እንዲረግጣት እንደዛ ብለህ ሆነህ መጣ። እኛ ደግሞ በደንብ ነው የምናውቀው። ዛሬ የምትለቁትን ነገር እናውቃለን፣ ግን ሁሌ ካወራን ጥሩ አይመጣም ብለን ነው። ገባችኋል? ስለዚህ አሁን ምን ብለው እንደመጡ ታውቃላችሁ፣ ሊመጡ እንደሆነ ታውቃላችሁ። እንግዲህ ማንኛው ቻናል ላይ ሊለቀቅ እንደሆነ ባላውቅም የዛሬ ግን ጭቅጭቃቸው ወርቁን አብረሽ ጥሎት ሄደ። ከዛ በኋላ ወርቁ ማን እንዳነሳው አልታወቅም። አሁን እዚህ ጋር የሩታ ቤተሰብ ልትሉ ነው? ምን ልትሉ ነው? እነ ሩታ ግቢ ዘው ብላችሁ ገብታችሁ እዛው ቪዲዮ ቀርጻችሁ እዛው ደግሞ ወርቁን ወርውራችሁ ወጣችሁ። ከዛስ በኋላ አይዲያችሁ ምንድን ነው ወርቁን ማን አነሳው የት ሄደ ልትሉ ነው? ምጪስ የአራት መቶ ሺህ ብር ወርቅ አብርሽ መሬት ላይ ዱብ አድርጎት ሄደ ቢባል ማን ያምና? አብርሽ እናቃለን እኮ ብር ላይ ይኝን፣ አዎ እናቃለን በደንብ አድርገን። ስለዚህ ማለት ነው ናህያን ጎ ኖ ካሚንግ አይ አም እናንተ እንግሊዝኛዬን ካወጣሁት፣ አይ አም ሪከርድ ቪዲዮ ኦኬ ኖት ካሚንግ ፕሊዝ፣ አትጨቅጭቁኝ እናንተ ደሞ እንግሊዝኛ እና ማለት ነው እኔ ወደ ጉዳይ ልግባና እዚች ጋር ሶስት ልጆች አሉ። እያዳረቁኝ ነው ማለት ነው። እና አሁን ምን ብለው ሊመጡልን ወርቅ ጠፋ ብለው። እና ወርቅ ጠፋ ብላችሁ ቪዲዮ ብትሰሩ ማለት ነው ማንን ልታስጠረጥሩ ነው? ሩታ እንደው ብትፈልገው ይዛው ትገባ ነበር። በክብር ነበር የሰጣት የወደቀ ነገር ለምንድን ነው የምታነሳለ? ሩታ ማለት ነው ሩታ ልትል ወይስ የሩታን ቤተሰብ ልትል ነው? የሩታን እህቶች ልትል ነው? እዛው ተግማማ ከውሽሚት ጋር። አሁን ማለት ነው ህዝቡ ወደ አንተ ስለተገለበጠ ውሽሚትን ይዛ በደንብ ይዘህ እንትን በላት ተንከባከባት፣ እንጂ ውሽሚትን ውሽሚትን ማለት ነው ተንከባከባት። ወደኛ ግን አትምጣ። ወርቅ ጠፋ ብላችሁ እንዳትመጡ፣ የሰራችሁትን ቪዲዮ ቶሎ በፍጥነት ደልቱት፣ ወይም በቃ ቆይ፣ ርዕስ ቀይሩለት። ገባችኋል? ይህን ቪዲዮ ላይክ እያደረጋችሁ አድርሱላቸው። የሰሩትን ቪዲዮ እዛው ያስቀምጡት። ወርቅ ጠፋ ብለው ቢመጡ እኔ አልሰማቸው ምክንያቱም እቃ መወርወር እዚች ጋር ህዝብን ለማሳመን የአራት መቶ ሺህ ብር ወርቅ አንስተ ወረወርክ፣ ህዝብ አንተን እንዲሰማ ህዝብ እንደተበደልክ ነው ይረዳ ሆ አንተ ነህ የአራት መቶ ሺህ ብር ወርቅ የምትወረውራው ሲጀምር ማለት ነው። በመጀመሪያ የሰጣሃትም ቀን እኮ ተናግረሃል። የወርቁ ዲዛይን የወንድ ዲዛይን ነው ብለሃል። ለምንድን ነው ቆይ፣ ሩታ ስታስባት ወንድ መሰለች እ የወለድ ወልዳ እኮ አሳይተሃል። ወልዳ አሳይተሃል። ወንድ መስላት ነው የወንድ ቅርጽ ወርቅ የሰጣሃት እና ሩታ ወንድ መስላህ ነው? ኖ ነያል ዋትፕን ቤተሰብ እች ጋም ይሄን ቪዲዮ እንዳለ ነው የምጭንላችሁ። ምክንያቱም ስንቴ ቪዲዮ አጠፋሁኝ፣ እነዚህ ልጆች እያሳበዱኝ፣ ስንቴ ስንቴ እንትን አሉ አቋረችኝ። ስለዚህ ይሄን ቪዲዮ ምንም ይሁን ምንም እለቀዋለሁ። እና ሩታ ወንድ መስላህ ነው ወይ? የወንድ ዲዛይን ወርቅ ገዝተህ አምጥተህ የሰጠሃት የሴት እኮ ሞልቷል። ዛሬ ጊዜው የረቀቀ ነው። ምንም ነገር ብትለን አንሰማክም። ገባሃ? ጊዜው የረቀቀ ነው። የሴት ሆኖ 600 ሺ ብር፣ 500 ሺ ብር፣ 300 ሺ ብር፣ 400 ሺ ብር የተለያየ ዲዛይን አለ። አንተ ግን በመጀመሪያ የወንድ ቅርጽ ነው ያለው፣ ወርቁ ብለህ ያልክ ቀን ሄርሜላ ላንተ የገዛችልህን አንተ ደግሞ ለሩታ ልትሰጣት ወሰንክ ማለት ነው። እንደዛ ነው ነገሩ። አንተ ግን አሁን ሄርሜላ እዚህ ወርቅ ስትገዛ የለችበትም። ሄርሜላ በዚህ በዚህ ወጥቶ በዚህ ገብቶ ብለህ አልክ ማለት ነው። ሶ የመጀመሪያ የሰጠህ ቀን እኛ መረጃ አለን። በራስህ አንደበት ምን አልክ? ይሄ ወርቅ በወንድ ዲዛይን የተሰራ ወርቅ ነው። እኔ ግን ወደ ሴት እንዲገለበት ጥረት አድርጋለሁ የቀረው ነገር ካለ ሩታ ትጨርስለት አልክ። ያኔ ሩታም የዋህ ስለሆነ ተቀበለች። እኔ እኮ ይሄ ምንድን ነው ወርቁ እንዴ? እንዴት ነው ዝርክርክርክ ያለ ወርቁ ነው? ወርቅ እኮ አለ፣ በቃ አለ፣ ምርጥ ወርቅ አለ፣ እጥር ምጥን ያለች መጫወቻዋ፣ ልብ ቅርጽ ወይም መስቀል ወይም የተለያየ ነገር መጫወቻ፣ ከዛ የጆሮ ጌጥ። ከዛ ይች ሲጀመር ወርቁ ሁለት አይነት ወርቅ ነው። አንዱ ብጭጫለ ብጫ ነው። አንዱ ደግሞ የሳውዲ ወርቅ ነው የሚመስለው፣ አንዱ ደግሞ የባህሬን ወርቅ ነው የሚመስለው። እኔ እንደ እኔ ስለ ወርቅ ጠንቅቀን ነው የምናቀው፣ ለብሰናልም አስረናልም ለእናንተ ባናሳያችሁም ማለት ነው። ሶ አሁን ማለት የፈለግከው ነገር እዛው ምላስህ ላይ ይዘ ማለት ነው። እዛው ተከበር። ወርቅ ጠፋ ብለ ብትመጣ እኔ አልቀበልህም። አው ትናንትና ህዝብ ተደማጭነት ለማግኘት ሩታን ለማስረገጥ ብዙ ነገር አድርጋል። ሩታ ታውቃታለህ፣ የዋህ ናት። ስትናገር በቃ ስሜታዊ ስትሆን የምትናገረውን አታውቅም። አንተን ደግሞ ይበልጥ ስለምትወድህ ማንኛውም ስተ ስታይብህ ትናገራለች። ግልጸኛ ናት። ያንን ያንን ተጠቅመህ ማለት ነው። ጓደኛህን ይዘመተ አላውቀውም አለች። አዎ ካላወቀች አታቀውም። በክብር እኮ ያስተዋወቀው ለማን ነው? ለሄርሜላ እኮ ነው። በክብር ያስተዋወቀው ከካሜራ ጀርባ እሷም ደግሞ በጣም የሚወደው ጓደኛ ነው ብላ አንተን ሰርፕራይዝ አደረገች። እየረሳን እንዳይመስል በክብር ያላስተዋወቃትን ልጅ ይሄንን ልጅ እኮ ሩጣ እንደ ማንኛውም ሰው ቪዲዮ ላይ ነው የምታውቀው። እንደገና አሁንም የሆነ ቀን አምጥተው ያኔ ሩታን ይቅርታ የጠየካት ቀን ሩታ ረግጣ የሄደች ቀን እንደዛ መጥቷል፣ ግን ማንነቱን አላስረዳትም። ስለዚህ አንተ ለጓደኛ ክብር ኖሮ በዚህ መልኩ እንደዚህ ነው ብለህ ካላስረዳሃል እሷ ኬት ታውቀዋለች? የማታውቀውን ሰው ደግሞ አውቃ እንደሆን አላውቀውምም፣ አላምነውም ማለት መብቷ ነው። መብቷ ነው አሁን ለመናገር። አሁን አንተ የእውነት ሩታን ለማስረዳት ብትፈልግ ልጅህ ሲገረዝ የልጅህ አይነ አባት ክብር አላት ሩታ። ስታወራውም የምታወራው ነገር ሁሉ ከሱ አጠገብ ጥንቅቅ ብላ ነበር ይመስለኛል። በጣም ብዙ ቀረቢታ አላችሁ ማለት ነው። እሱን ይዘህ እህቷን ቂቤ የቀባችህን እህት ይዘ እነሱን ይዘ እድገትን ይዘህ ማለት ነው እነሱን ይዘህ ነበረ ይቅርታ መጠየቅ የነበረብህ እናትዮዋንም ከእናትዮው፣ ጭራሽ ስለ ልጅ ማስረገዝ ስለ መድከም እያወራሃት ነበር። ስለዚህ ኖ ሼም ሼም የለብህም ስለ ማስረገዝ። እኔም ደክሜበታለሁ ብለህ እየተገለፈጥክ ነበረ ልጅን ልታስገርዝ ስትሄድ። ያንን ያወራህ ሰውዬ ለሌላ ነገር ቀረቤታ የለንም ልትልን አትችልም። እናቷን ይዘህ፣ የምትወዳቸውን የምታከብራቸውን ቤተሰቧን ይዘህ በስነስርዓት ደረሰኝ አሳይተህ፣ በዚህ እንደዚህ ነው እንደዚህ ነው ብለህ ማስረዳ ትችል ነበር። የማታቀውን ልጅና ለሄርሜላ ምንም ክብር የላትም ሩታ ሊኖራትም አይገባም። ምክንያቱም ሄርሜላ ማለት በትዳሯ ገብታ የበጠበጠች ሴት ናት። እሷን እንድታምን እሷን ይዘህ መጣ። ሄርሜላን ሲስተም ውስጥ ለማስገባት ከሄርሜላ ጋር የምትሰራቸው ቪዲዮ ስለናፈቁ ቲክቶኩ ላይ ዩቲቡ ላይ ስለተጠፋፋችሁ፣ ለሳምንትም ቢሆን አርፈናችሁ ነበረ። እሷን ይዘህ መጣ ማለት ነው። ይሄም አንድ ውርደት ነው፣ ይሄም አንድ ቅሌት ነው። እኔም ማታ ተናግሬያለሁ ጨርሼ ማለት ነው። ትዳር የምትፈልግ ከሆነ በቂጣ አታስብ፣ በጭንቅላ አታስብ ማለት ነው። ይዛችሁ ልትመጡት ያሰባችሁትን አይዲያ እዛው አፍናችሁ ቁጭ በሉ። እኛ እንደው አንሰማችሁ፣ አንሰማም፣ አንሰማም፣ አንሰማም። ገባሃ? እዛው ወርቁን ፈልጉት። እዛው ካሜራማን አንስቶት ይሆናል፣ ሄርሜላ አንስቶ ይሆናል አይታወቅም። ለቪዲዮ ነው የወጣችሁ። ከዛ በኋላ ተመልሳችሁ ሁላችሁ መጣችሁ አንስታችሁት ይሆናል እኮ። ለእኛ ግን ወርቁ ጠፋ ብላችሁ ልትመጡ እንዳትመጡ፣ እንዳትመጡ። እዛው ቅሌታችሁን ይዛችሁ ቁጭ በሉ። አንሰማችሁም እኛ ደግሞ በፍጹም አንሰማችሁም። ገባችኋ ምንም አላችሁ፣ ምንም አንሰማችሁም። ከራሷ ጎን ነን። ሌላ አይዲያ ፈልግ። ሩታን ለማስወቀስ ሌላ አይዲያ መፈለግ ይጠበቅብሃል። ሩታን ለማስወቀስ ይሄ በቂ አይደለም። ገባህ ራሷ ላይ የልጅ አባት ሆነ ራሷ ላይ ቀላት ለመሆን ነው። ልክ ከዚህ በፊት እንዳደረግከው ሩታን ለማስቀጥቀጥ፣ ህዝቡ ደግሞ እርጉዝ እያለች የቀጠቀጣት አሁን ደግሞ ወልዳለች ይዘቀዝቃታል ማለት ነው። ይህንን አስበህ ነው እኛ ስራችሁን እናውቃለን። እዛው ተከበሩ እና ቁጭ በሉ ገባችኋ? ሊይዛችሁ የምትመጡትን ሀሳብ እዛው ሀሳብ ቀይራችሁ በሌላ ነገር ኑ። ገባችኋል? እኔ ማለት ነው እች ልጅ ሪል የሆነ ነገር ነው የምትናገረው። ከዚህ በፊት ማለት ነው እርስ በርስ እየተጣሉ ነው ብላ አለችን። እርስ በርስ ቡራ ቤት እየተጣሉ አየናቸው። መኪና ገዛላት አለችን። መኪና ገዝቶ ያመጣላት ገባችኋ? ስለዚህ ብዙ መረጃ ስለምትነግረን ለዛ ነው እኔ ልጅቷን የማምናት ሪል አድርጎ የማወራው ማለት ነው። ሀሳባቸውን ለማቋረጥ የኔን ቪዲዮ ላይክ እያደረጋችሁ ኮሜንት ላይ ይሄን ሀሳብ ይዘው እንዳይመጡ አስቁሙልን። ገባቸው አስቁሙልን ቢያንስ ቪዲዮ እንኳን ልጅቷ እንደቀረጹ ነው የምትናገረው። ቪዲዮ እንኳን ከቀረጹ ሩታን ቤት እንዳይለቀቅ፣ አብርሽን ቤት እንዳይለቀቅ፣ ሄርሜላን ቤት እንዳይለቀቅ፣ እዛው ቡችሎቹ ቤት ይለቀቅ ማለት ነው። ቡችሎቹ ቤት ምክንያቱም ቢያንስ ትንሽ ነው የሚታየው። ቡችሎቹ ቤት በቃ እኔ በዚህ ነው የተናደድኩ። ዛሬ ይኸው እብድ መስያለው። ጸጉሬን ተልባ ለመቀባት ነው ፈትቼው፣ ይኸው አልተቀባውም። ከልጅ ጋር እየተዳረኩ ነው። ከእናንተም እየተዳረኩ ነው። በቃ ጸጉሬ ደግሞ